ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? በመላው ዓለም የምትኖሩ ኢትዮጵያውያን፣ እንዲሁም ኤርትራውያን፣ እንዲሁም ኦርቶዶክሳውያን ሰላም ናችሁ ወይ? ሰላማችሁ ይብዛልኝ፣ እንዲሁም ሰላማችሁ ይብዛ። የሰው ዘር በሙሉ እንዴት ናችሁ? ደህና ናችሁ ወይ? ይህ ዩቱብ የሚደርሳችሁ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። አብሶ ሳውዲ አረቢያ ያላችሁ እንዴት ናችሁ? ያው ብርዱ እየገባም ስለሆነ ትንሽ ግብድድ ብሏል። እንደውም ከመግባትም አልፎ እና የሆነ ጉንፋን መጥቷል። እንግዲህ እንደምታውቁት ደርሷችሁ ይሆናል። እኔ ደርሶኛል፣ ሕመሙ ደርሶኛል። አንድ ሶስት ቀን አራት ቀን ሞትን ብያት አስትቻት ነው የተመለሱት ማለት ትችላላችሁ። በጣም ደረቅ ነው። ንፍጥ የለውም፣ ያስላል፣ ያስነጥሳል። ሲያስነጥስ እራሱ ውስጥ በቃ ቁስል ይሄ ደረቴ ቁስል ነው የሚገርማችሁ ነገር ማለት ነው። በጣም ነው እንትን የሚለው የሚያስጨንቀው ትንፋሽ ያሳጥራል ሆድ ራሱ ሆድ ንራሱ በቃ ምስል ነው የሚያደርገው። እኔ እንጃ እንደዚህ አይነት እንትን አጋጥሞኝ አያውቅም። ያው ኮረና ይዞኝ አያውቅም። ምናልባት የኮረና ታናሽ እህቱ ወይ ታናሽ ወንድሙ ልበለው፣ እንጃ ማን እንደምለው ግን በጣም ነው ብታዩት። ተስፋ ያስቆርጠኝ ራሱ የሆነ በቃ እኔ እንጃ የሆነ ትኬት ቆርጦ ምናምን አገር ቶሎ መግባት ቢቻል ብገባ ደስ ባለኝ ነበረ ማለት ነው። በጣም ነው እንትን የሚለው የሚያስጨነቀው ያው የሆነ ወረቀት ለማስተካከል ራሱ ጊዜ የሚሰጠኝ አልመሰለኝም ነበር። ግን ክብሩ ይስፋ ለመድሃን ያለ ሕክምና ልውሰድ ይስባል አይን ያልሄድም ሕክምና የኔ ሐኪም መድሃን ያለም ነው የኔ ሐኪም ድንግል ማርያም ናት ብዬ የዋሌርኩም የሃይማኖት አባቶች በግሩፕ ላይ ነበሩ። በቃ መናፍስት ሊሆን ይችላል። ስለዚህ ሰሩልኝ ብዬ ማለት ነው ግሩፕ ላይ አስገሰጽኩኝ። ከዚያ እግዚአብሔር ይመስገን ቀናልኩኝ። በእውነት ነው ምላች ሁሉም እኛ አሁን ያለውበት ሁሉም ሀኪም ቤት ሄደዋል። እኔ ክብሩ ይስፋ ለመድኃኔ ዓለም ለእናትና ለልጁ ምንም አልሆንኩም። እንደውም ለውጥ ያመጣሁት እኔ ነኝ። እግዚአብሔር ይመስገን እኔ ተሽሎኛል። ሀኪም ቤት ሳሊት ምንም ሳሉት ማለት ነው እና እናንተም እንደዚህ አይነት ነገር ካጋጥማችሁ የአብሶ ልብ ህመም ያለበት የሚችለው አይመስለኝም። በጣም ነው የሚያፍነው። አይን በቃ ንፍጥ የለውም፣ ደረቅ ነው። በቃ ፍን ነው፣ አፍንጫ ፍን ነው። የሚያደርገው ልብ ፍን ነው የሚያደርገው፣ መተንፈሻ ፍን ነው የሚያደርገው። እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዚህ አይቻልም ነገር ግን ዛሬ የገባሁት እንግዲህ ይችኑ ለቀን እየተናፈሰ ባለው በማነው ስሙ ሶፎንያስ ነው፣ በሱ ጉዳይ ነው ዛሬ የገባሁት። እንግዲህ ዛሬ የገባሁበት ምክንያት ያው እንዳያችሁት ሲደበድቡት ነበረ፣ እንዲሁም ደግሞ መረጃ እያወጡ ነበር በጽሁፍ የተጻጻፉትን ከልጁ ጋራ እዛ ጋር። እውነት ነው አይደለም ሳይሆን ያው እንግዲህ እውነት ይመስላል ሲያዩት፣ ውሸት ላይሆን ይችላል ግን እኛ ፈራጅ ከምንሆን ልጁን ወደ ፈጣሪ ብና ቀርበው። በነገራችሁ ላይ ዝሙት ያለበት ሰው የአይነ ጥላ መንፈስ፣ የስድስት ስልሳ ስድስት መንፈስ ያለበት ሰው የዛር መንፈስ፣ ይሄ ቡዳ ዛር ምናምን አብሮ የተወለደ ምናምን እንደዚህ ነው በቃ የሚያደርገው፣ እንደዚህ ዘበናችሁን ያባክናል ያለትዳር ያለ ልጅ እንዲሁ በርኩሰት ማለት ነው። በጣም በሚያሳዝን ሁኔታ በርኩሰት ዜና ምንድን ነው? ጊዜያችሁን ዘበናችሁን ያባክነዋል ማለት ነው። ስትታዩ ለሰው ቆንጆ ናችሁ፣ ውብ ናችሁ፣ ነገር ግን ውስጣችሁን ፈጣሪና እናንተ ናችሁ የምታውቁት። እና ይሄ እንግዲህ ከፈጣሪ የራቀ ሰው እንደዚህ መጫዋቻ ነው የሚሆነው የሰይጣን መጫዋቻ ነው የሚሆነው። አሁን ግን ሰው አይረዳውም ይሄን ሰው መንፈሳዊ ውጊያ ያልገባው ሰው ይሄን ልጅ ሊረዳው አይችልም በምንም ተአምር ማለት ነው። ዝሙት ሴቷን የወንድ ስታይል እንድትጠቀም የወንድ ቁርጥ ጸጉሯን እንዲሁም ደግሞ አለባበሷ የወንድ እንድታደርግ ነው የሚያደርጋት። ምን የዝሙት መንፈስ፣ አይነ ጥላ፣ ቡዳው፣ ዛሩ፣ የሶዶማውያን መንፈስ ማለት ነው። ግን መንፈስ ነው በነገራችሁ ላይ እርኩስ መንፈስ ነው። ልጁ ለብቻ ሰው ነው፣ ሌላ አካል ሁለተኛ አካል ልጁ ላይ ገብቷል። ስለዚህ ይህንን ልጅ ከምትፈርዱበት፣ ከምትደበድቡት፣ ከስራው ከምኑ ከምኑ ከምታስለቅቁት ልጁን ወደ ጸበል ወደ ንስሐ ብትመልሱት ይሻላል። እኔ ብዙን ጊዜ በሚዲያ ላይ ሲሳደባ ያለውን ፕሊስ ባካችሁ የመናፍስት ውጊያ እኔ እኔ እንጂ አረብ ሀገር ያሉ ልጆች ናቸው የገባቸው። ኢትዮጵያ ላይ ምንም የመናፍስት ውጊያ አልገባችሁም። እዛ ተቀምጣችሁ አባቶች እዛ ተቀምጠው ኢትዮጵያ ምድር ላይ ተቀምጠው እነሱም ትሳደባላችሁ እንጂ ምንም የመንፈስ ውጊያ አልገባችሁም። ስለዚህ ልጁን ከመደብደብ እርግጥ ልጁ በጣም ፈጣሪ ይወደዋል ማለት ትችላላችሁ። ሊመልሰው ነው እንደዚህ በህዝብ ፊት ያጋለጠው ማለት ነው። እግዚአብሔር የሚቀጣው የሚወደውን ሰው ነው የመረጠውን ሰው ነው ምክንያቱም ይሄ ልጅ አሁን እንደዚህ አይነት ጉዳይ ውስጥ ግብ እንደሆነ ህዝቡ ካወቀ ይሳቀቃል። እንግዲህ ወደ እግዚአብሔር ወደሱ ሊመልሰው ፈልጎ ይሆናል እና ከእንደዚህ በእንደዚህ አይነት ሁኔታ ከምትሳደቡ፣ በቲክቶክ እያየሁ ነበረ። ጸሎት ራሱ ሳረግ ህሊናዬ ውስጥ ነበረ። በእውነት መጸለይ አልቻልኩም ነበረ። ልዩ ውስጥ የነበረ ለምን የሆነ ሜሴጅ ምን የተጻጻፉትን እያየሁ ነበረ እና መዋረዱ ጥሩ ነው። ያፍራል። ነገር ግን ወደ ሃይማኖት አባቶች ብታደርሱት፣ አሉ ጸጋ ያላቸው ንስሐ እንዲገባ ብታደርጉት፣ ማለት እንደዚህ አንዱ ገዳም ወስዳቸው መወርወር ሳይሆን የሚከታተለው በቃ የሚከታተለው ሰው ይህ ኢትዮጵያ ላይ ጾም አለም አብሱ ይሄ ሀብታምነን የሚሉት ይሄ ሚዲያ ላይ ያሉት ጋዜጠኞቹ ምኖቹ ሮባይሉ አርባይሉ መብላት መጠጣት ነው። ዝሙት ደግሞ መብላት መጠጣት መጨፈር መዘሞት መዳራት ነው የሚወደው እና ይሄ ላይፍ ራሱ ያላይፍ ያላችሁበት ላይፍ ራሱ በጣም ከባድ ነው። እንዲህ ቪዲዮ ከደረሳችሁ እናንተ ላይ ከፍ ከፍ ያላችሁት ይሄ ሚዲያው ላይ ያላችሁ ትላልቅ ይሄ ቴሌቪዥኑ ምናምን ላይ ያላችሁ ማለት ነው። ይሄ ቪዲዮ ከገጠማችሁ በጣም አደጋ ላይ ነው ያላችሁት። በእውነት ተመለሱ። እኔ ማን ነኝ ብሎ አርብና ሮብና አትብሉ ጾሙ ዝሙት ጾም ከሌለ አይሸነፍም። ጾም ያስፈልጋል። እና ይሄንን ልጅ ከምትፈርዱበት፣ ከምትደበድቡት፣ ከምትወቅጡት ወደ ፕሊስ ወደ መምህር ተስፋ ያበራ ብታቀርቡት ብትወስዱት፣ ወደሱ እሱ አስጠጉት እና ጣሉት ወደሱ እና እሱስ እንትን ይበለው ያርቀው። እንዴት ነው የሆነ ነገር ሲበላሽ እንትን የሚል የለም። እሱ ያስተካክለው። እነ መምህር ግርማ ወንድሙ አሉ። እንዲሁም እነ ቀሲስ ሄኖክ ቀሲስ ሄኖክ ወልደ ማርያም ሌላም ቀሲስ ሄኖክ የሚባሉ አሉ። እንዲሁም ደግሞ ወደ ናዝሬት አካባቢ ቆቃ ሚካኤል የሚያገለግሉ አባ ሳሙኤል የሚባሉ አሉ። እስቲ ለሳቸው ስጧቸው፣ ስጡት ይህን ሰው መርጣችሁ ለአንዱ መምህር መርጣችሁ ስጡት እና እነሱ ያስተካክሉት። ይህንን ልጅ በጣም ዝሙት አደገኛ መንፈስ ነው። በነገራችሁ ላይ አይነ ጥላ እጅግ እጅግ አደገኛ መንፈስ ነው። አይደለም ሰውና ሰውን፣ አይደለም ወንድና ወንድ፣ አይደለም ሴትና ሴትን ቀርቶ እንስሳ ሲዳሩ ራሱ እንዲህ አፍጥጦ የሚያሳይ ነው። በጣም መጥፎ ነው። እንስሳ እንስሳ ራሱ ሰው ሆኖ እንስሳ የሚመኝ ሊኖር ይችላል። ዝሙት በጣም አደገኛ ነው ይሄ ልጅ ደግሞ ምናልባት በመተትም ተጠምዶ ይሆናል ሰው አይተኛም ምንድነው የማይተኙት በቃ እንደዚሁ ዘበኑ ልቅ እንዲል እንደዚሁ በቃ በርኩሰት በሀጢያት በምድርም ስጋው ሳይመቸው ነፍሱም ደግሞ በሰማይ በቃ የሲኦል እንዲሆን መተትም ይልኳሉ አብሶ መስተፋቅር ያለበት ሰው መስተፋቅር የተደረገበት ሰው በእንደዚህ አይነት ዝሙት ነው በቃ ዘበኑ የሚያልቀው ዘበኑ የሚያልቀው በእንደዚህ አይነት የዝሙት ህይወት ነው እና ከምትፈርዱ ፕሌስ ወደ መምህር ተስፋ ያበራ ብትወስዱት እንዲሁም ደግሞ ወይ ደግሞ ወደ መምህር ግርማ ወንድሞ ብትወስዱት። እርግጥ መንፈስ እንደሄድን ላይጋለጥ ይችላል ላይታሰርም ይችላል። ለምን የኛ የኛ ጥንካሬ እኛ ለፈጣሪ የቀረብንና ነው። እሱ ሙሉ ለሙሉ እንግዲህ ተቆጣጥሮታል። እንደምታዩት ተመልከቱ፣ እንግዲህ ከአዲስ አበባ ናዝሬት ድረስ ለዛ ብሎ መሄድ ማለት ከባድ ነው በእውነት። አንዳንድ ጊዜ እኮ ልባቸውን ሰውሯቸው ራሱ ኃጢአት ዝሙት አሰርቷቸው መልሶ ከፈጸሙ በኋላ እራሳቸውን የሚያውቁ ሰዎች አሉ፣ የሉም? አሉ። መልሶም ለእናንተ ተወዋለሁን እና ከምትፈርዱ ከምትቀጠቅጡት፣ እባካችሁ ይህንን ልጅ ወደ መምህራን ብታደርሱት። እርግጥ እኛ ኢትዮጵያኖች በጣም ክፉ ሕዝቦች ነን ለመሰላቸው። እርስ በርስ እንኳን መምህራንን መምህራንና መምህራን ራሱ አይስማሙም ኢትዮጵያ ላይ። አሁን እነ መምህር ግርማ ወንድሙ እነ ማነው ተስፋ መምህር ተስፋ አበራ ብዙ ነገር ነው እኛን አሁን ያስተማሩት። አያቀንም እኔ አሁን አያቀኝም፣ ግን እኔ እሱ ተማሪ ነኝ። እሱ የሚያስተምረውን ነገር እማራል። የመለሰኝ እሱ ነው ግን ኢትዮጵያ ላይ ሆኖ እነሱ ጠንቋይ እኮ ናቸው ነው። እስቲ ይሄንን ከመባባላችሁ እንደዚህ አይነት ዝሙት ህይወት ውስጥ ያሉትን ትውልድ የሚያበላሹትን እስቲ እንደው አስተካክሉ። እነሱ ከሌ ጠንቋይ ነው ከሌ እንትን ነው። እነ መምህር ተስፋ ያበራ እነመምህር መምህር ግርማ ወንድም እንዲሁም ሌሎቹ የእሳቸው ተከታዮች የሚያስተምሩት ከእንደዚህ አይነት ቆሻሻ ድርጊት እንድንወጣ ነው የሚፈልጉት። የሚፈልጉት የጸሎት ቅደም ተከተሉን ነው ያስተማሩን በምኞት በስጋ ምኞት አትነዱ ነው ያሉት። በስጋ ምኞት አትነዱ። እንግዲህ ምኞት አድጋ ነው እንደዚህ አይነት ትልቅ ዝሙት ውስጥ የምትከተል እንመኛለን። ከዛ ደግሞ ምኞታችንን ተደግፎ ደግሞ ሰይጣን ይገባል። ከዛ ልክ እንደዚህ እጅግ የቆሸሸ ትውልድን የሚያቆሽሽ እንትን ውስጥ እንገባለን ማለት ነው። ስማችንም ዝናችንንም ባንዴ ይጥለዋል። ምን ድርጊታችን ማለት ነው? ምን አድጎ፣ ምኞት አድጎ ማለት ነው። ስለዚህ በእባካቸው እከሌ ጠንቋይ ነው፣ እከሌ አስጠንቋይ ነው ከማለት መምህራንን እየተጠጋችሁ ተማሩ። እነ መምህር ግርማ አባታችን እርሜ ጤና ይስጣቸው፣ እነ አባ ሳሙኤል እርሜ ጤና ይስጣቸው። እስቲ ከነሱ ተጠጉ። እነሱ የሚያስተምሩን እኛ ንስሐ እንድንገባ ነው። እውነትን ነው ምላችሁ፣ ዝሙት ውስጥ ከነበራችሁ ንስሐ ከገባችሁ መስገድ መጾም ከጀመራችሁ የአንድ ቀን ሳትዳሩ ማደር የማትችሉ ሰዎች ምንም እንደሆነ ነው የምትረዱት። በቃ ተራ ነገር ነው። እንኳን አንድ ቀን ሁለት ቀን ማደር ሊያቅታችሁ ቀርቶ ዘላለም ባታደርጉ ራሱ ምንም አይመስላችሁም? ምን ስትሆኑ፣ መጸለይ መስገድ ንስሐ መግባት ስትጀምሩ ማለት ነው። ፕሊዝ ይሄንን ሰው ከማሳሰርም ራሱ በህግ ከማስቀጣትም ራሱ ወደ ጸበል፣ ወደ ንስሐ እሱ ውስጥ ያለውን እርኩሳን መናፍስት ወደ ማሰር፣ እናንተ ላይ መምህራን ላይ አድሮ እግዚአብሔር ያስርለታል። ስለዚህ ስራውን እንዲያቆም እርኩስ መንፈሱ አድርጋችሁ ይህንን ሰው ልትመልሱት ይገባል፣ ከምትሰድቡት፣ ከምታንቋሽሹት ማለት ነው። እውነቴን ነው የምላችሁ የመናፍስት ውጊያ እናንተ ኢትዮጵያውያን በብዛት አልገባችሁም። ገና ናችሁ፣ ገና ናችሁ። በእውነት እኔ አሁን ታምም የነበረ በጣም አሙ የነበረ ግን ለምንድን ነው ለሱ ብዬ ሐኪም ቤብር ማውጣው ብዬ አልሄድኩም መምህራኖች ጋር ነው የሄድኩት ማለት ነው እሰሩ ል ሊገለኝ ነው አፍኖ ልቤን ሊገለኝ ነው ብዬ መናፍስት የሚያስባ አባቶች አሉ ጸጋ ያላቸው አል እኔ ራሱ ማለት ነው እኔ ራሱ ጸላይ ሰጋጅ ከወንኩኝ ማለት ነው በቃሉ በእግዚአብሔር ስም ታሰር ብሎ ይታሰራል። እርኩስ መንፈስ ማለት ነው፣ እርኩስ መንፈስ ተራ ነው። ስለዚህ እንደዚህ አይነት ሕይወት ውስጥ ያሉን ልጆች ከምናሳቀቃቸው እስቲ ወደ ፈጣሪ እንምራቸው፣ እንምራቸው የሆነ እኮ ሁለተኛ አካል እኮ ስላለን ውስጣቸው እንደዛ እየተፈጠረ ያለው እንጂ ያ ሰው ብቻ አይደለም እንደዚህ ሊሆን የሚችለው እና እባካችሁ የምትችሉ ሰዎች ወደ መምህራን ይህን ሰው ብታስጠጉት እላችኋለሁ ማለት ነው። ዛሬ ይህን ልን የገባሁት ምክንያቱም ቀኑ ሙሉ በቃ ሲሰድቡት ነበር። ቡፍ አረ፣ ባካችሁ፣ አረ መንፈሳዊ ውጊ ይግባችሁ ተው። ሴቱን ይሄ እኮ ዝሙት ይሄ አይነ ጥላው ይሄ ቡዳ ዛሩ ሴቷን የወንድ ስታይል ያለብሳታል። ወንዱን የሴት ድምጿንም ምንዋንም በቃ ወንዱ የሴት ድምፅ ይኖረዋል፣ ሴቷ ደግሞ የወንድ ድምፅ። ይህ የእንትን ነው፣ የዝሙት መንፈስ፣ የአይነጠላ መንፈስ፣ የቡዳ መንፈስ። ይሄ ዛር ቡዳ እንደዚህ ነው በቃ አብሮክ ሲያድግ አብሮሽ ሲያድግ በቃ እንደዚህ ነው የሚያደርገው ማለት ነው። እና ይሄን ይሄን ነገር ግንዛቤ ውስጥ ከታችሁ፣ ይሄንን ሰው የሚከታተለው ሰው አስቀምጣችሁ ዝም ብሎ አንዱ ጸበሉ መወርወሩ ሳይሆን እየተከታተላችሁ ወደ ጸበል ብታስጠምቁት፣ በይነኝ ኝ እላችኋለሁ። ይሄን ልልነው የመጣሁት ዛሬ እንግዲህ እና በዛውም ጸሎት አድርጉልኝ። ትንሽ አሞኛል ማለት ነው። ልቤን በጣም ነው የሚያፍነኝ። ጨርሶ እንዲምረኝ ጸሎት አርጉልኝ። እወዳችኋለሁ።